ወይዘሮ ሜላት ዶክተሩን በፖሊስ ቁጥጥር ስር አዋሉት። አጭበርብሮኛል በማለትም በመክሰስ እዳውን አሳዩት። እንግዲህ በይሽም ደግሞ ዶክተሩ በመያዙ ትልቅ ጣጣ መጥቶባታል። ዶክተሩ ፖሊስ ይዘውና ሲመረምረው እንደውም ደግሞ የሰው ገንዘብ ህክምና አካሂዳለሁ ብለህ የትም ቦታ ያልተጠየቀ ገንዘብ በአንድ ጊዜ ስምንት መቶ ሺህ ብር መክፈል አለብሽ ብለህ እንዲሁም ሜላትን ስታጨናንቅ ነበር ሲባልም፣ አው እኮ ለምን ሲሉትም ፖሊሶቹ እኔ እንደዛ ያደረግኩትኝ በእርግጥ የሆነ ሰው ተባበሪ ተባበረ ብሎኝ ነው አለ እና የመጣው ዚ ለስራ ወይስ በዋሴት ማንም ሰው መጥቶ ስራህን እንዳሰራ ወይም ደግሞ የሰውን ህይወት ለማበላሸት ይሄን አድርግ ያለህን ሰው ነው የምትከተለው፣ በጉቦ አሉት። ግን ደግሞ በጣም ተሳስቻለሁ። ይህን ያደረገው ማን ነው? ከነ ግብር አበሮች አምጣ ህለቅ ብለው ፖሊሶቹ ዶክተሩን አሰቃዩት። እናም ዶክተሩን ሲያሰቃዩት ዶክተሩም ባዩሽና እርግብ ይባላሉ እዚህ ጣጣ ውስጥ እንድገባ ያደረጉኝ በብዙ ብር ወስው ሰዊ ነው አለ። ከዛም በጣም ያሳዝናል በማለትም ዶክተሩን ወደ እስር ቤት ከተቱት። እንግዲህ ዶክተሩ እንድታሰር ያደረገችው ማን ናት? ሰላም ናት። ሰላም ጆረን አናግራው ነበር። ዶክተሩ እናትሽን እያጭበረበራት በረበራት ነው ሲላትም እናቴ ማጭበርበር ምን እንደሆነ ታሳየዋለች። ከእሷ ጋር ሳፋጣባይ እያዝ ነው እኔ እናቴን አሳምኝ እሱን ምን ማድረግ እንዳለባትና እንዲሁም ደግሞ የድሃ ገንዘብ በስንት መከራ እናቴን እንድታሳክማቸው ባደረገችው እናቴንና ሀናን እንደዚህ ዝብርቅርቅ ያለ ፀብ ውስጥ የከተተው ዶክተሩ ነው። ግብር አበሮች ካሉትም እነሱን ማውጣት አለበት። ስለዚህ እናቴን ዶክተሩ ሆን ብሎ ሊበቀልሽ የፈለገ ነገር ነው ብዬ አሳምናታለሁ ብላ ሰላም እንግዲህ ወደ እናቷ ሄደች። ሰላም በተረጋጋ መንፈስ እናቷን መጀመሪያ ቀረበችና እኔ አንድ ጥርጣሬም ከጥርጣሬም በላይ እርግጠኛ የሆንኩበት ነገር አለ አለቻት፣ ለወይዘሮ ሜላት። ሰላም ወይዘሮ ሜላት ምንድን ነው ልጄ አለች። እዩልሽማየ ዶክተሩ አንቺን ለመበቀል እየጣረ ይገኛል። ይህን ያክል ብር እየጠየቀው ለሀና አባት ሕክምና የትም ቦታ ቢከድ የማይከፈል ነው። ሀና ከዚህ በፊት ሁለት ሆስፒታል ሄዳ የሆስፒታሎቹ ልክ አሁን ሁለት መቶ ሺህ ብር እንደጠየቁት ብቻ ነው የጠየቁት። ስለዚህ ዶክተሩ ደግሞ አንቺን መበቀል የፈለገ ይመስላል ከኋላው እየሆነ ምክንያት አለው ብላ አሳመነቻቸው። ከዛም ወይዘሮ ሜላት ምን አለች ማልኳቸው ሀና ናት የምትሆነው አይደል አለች ያምሻል እንደማየ ሀና አባቷ እንድታከም ደምንባ እያለቀሰች እንደት፣ ነው እንደዚህ የምታስቢው ጤነኛ አደለሽም። ዶክተሩ ራሱ ምን አስቦና ምን ፈልጎ እንደሆነ ራስሽ ፖሊስና የህግ አካል ይዘሽ ጠይቂ አለቻት። ልጅ እውነትሽ ነው እኮ አንዳንድ ጊዜ በአስተሳሰብ ልጆች እየበለጡኝ ነው ማለት ነው። ማን አባቱ ነው በማለትም ወይዘሮ ሜላት ችኩል ስለሆኑ በንዴት ቀጥታ የት ነው የሄዱት? ፖሊስ ጣቢያ ንብረቴን ተዘረፍኩ በማለትም ሰላም። ውድና የተከበራችሁ የቻናል የቤተሰቦች እንዴት ናቸው? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቻናሉን ተከታተሉ ማለት ነው። እንግዲህ ኖላዊ ቀጣይ ፓርቲ ይዘመተናል። ወይዘሮ ሜላት ዛሬ እንግዲህ በልጃቸው በሰላም አስተሳሰብ እና እንዲሁም አስተያየት በመስጠት ሰላም ዶክተሩ አንቺን ሆን ብሎ መበቀል እየፈለገ ዶክተር ነው እንጂ በፍጹም የሃና አባት ህክምና ከ200 ሺህ ብር በላይ አምስት ሳንቲም አይጨምርም። ወረቀቱ ላይ ደግሞ የተጻፈው የተጠቀመው 180 ብር የተከፈለበት ሁለት ቀን ብቻ የተጠቀመ መድኃኒት ነው ስለዚህ አስራ ሰባት ሺህ ብር በስድስት ቀን ተጠቅሟል ብለው የተጻፈው የሐሰት ወረቀትና ሐሰት ጽሑፍ ነው። ስለዚህ ዶክተሩ እማዬ፣ አንቺን ሆን ብሎ የአንቺን ገንዘብ ለራሱ በማድረግ የሀናን አባትና ሃናን እየተጠቀመባቸው ነው አለቻቸው። እንደዛት ቤ ምናልባች ሐና ልትሆን ትችላለች፣ ዶክተሩን አታለው አለች እማዬ። ማሰባትችህም እንዴ ምን አስበሽ ነው? ሀና ኮ አባቷ እንዲታከምላት እንጂ በንቶ ፈንቶ የአባቷ ህክምና እንዲስተጓጓል አይደለም። ያምሻል አለቻት። ለነገሩ እውነትሽን ነው አካሄዱ ምንም ደስ አላለኝም፣ አለች። እልቅስ እኔ የምልሽን ሰምተሽ የፖ የህግ አካል ፖሊስ ጋር ሂደሽ ክስ ብትመሰረችበት የተሻለ ነው አለች። ከዛ ሜላትም እሽ በማለት ፖሊስ ጣቢያ ሄዱ። ፖሊስ ጣቢያም ሲሄዱ እንዲሁም በዶክተሩ ላይ ፋይል ከፍተው ክርክር እንዲከራከሩ አደረጉ ወይዘሮ ሜላት ከዛም ዶክተሩ ጋር ፖሊሶቹ ቀጥ ብለው ሄደው ሲጣርገው ሲይዙትና በማጣበቂያ ሲያጣብቁት ይቅርታ አዎ የሀና አባት ህክምና ምንም አይነት ገንዘብ አያስጨምርም እና ድርጅቱ ሸፍኖ እንዳሳክማቸው የተዋዋል ነው ከወይዘሮ ሜላት ጋር ሁለት መቶ ሺ ብር ብቻ ና ብቻ ነው። ነገር ግን ባዩሽ የምትባለውና እርግብ የሚባሉት በስራ የመካከል መጥተው እንደዚህ ማድረግ አለብህ በማለትም ስላዘዙኝ ነው አለ። ፖሊሶቹም እንዴት አንተ በሰው ነብስ ላይ ና በድሃ ህይወት ላይ ትጫወታለህ? ይህ ሰውዬ ለሕክምና የሚከፍለው አቶ በወይዘሮ ሜላት ድርጅት በኩል ለመታከም ሲመጣ አንተ እንዴት ድሃውንና ህመምተኛውን መጠቀሚያ ታደርጋለህ? አንተ ለህክምና ሳይሆን ይህንን አንሽጠ ሆድህን የምትሞላ ነህ በማለትም ትልቅ ፍርድ ተፈረደበት። እናም ግብር አበሮች እነማናቸው ሲባልም እንግዲህ እርግብንና ወይዘሮ ባዩሸን አጋለጣቸው። ወይዘሮ ባዩሽ የሰማችው ነገር ለሷ በሰዓቱ መብረቅ የመታት ያክል ነበር የተሰማት። ስትጃጃይ እኔን እንዳታስበልኝ ትልቅ ጦርነት ውስጥ ነው የገባ ነው እያለች እንግዲህ ስታስጠነቅቃት የነበረችው እርግብን አሁን በዶክተሩ በ በኩል ጉድ ጉዳጉዳቸው ተዘግዝኮ ወጣ። ይሄንን በማድረጉ ዶክተሩ ትልቅ እስራትም ተፈረደበት። እንግዲህ ወይዘሮ ባዩሽ ይህን ስትሰማ ወንጀሏ ተጋልጦ ቢገኝም ግን ደግሞ ከከተማውና ከሰፈሩ ብንብላ ጠፍታለች። እርግብ አሁን በሰዓቱ ምንድን እያደረገች ነው? እርግብ ሀናን እየደነፋችባትና እሷ አሸናፊነት ስሜት እየተሰማት አንቺ ገረድ እያለች እየተሳደበች ነበረ። ማን ገረድ ማንም ሀብታም ወይም ባላባት እንደሚሆን ልዩ ነገር እንግዲህ ምንድን ነው? የሰው ልጅ የአስተሳሰብ ድሃ እንጂ የገንዘብ ድሃ የለውም። ሀና ልበ ንጹህና አስተሳሰቧ ለየት ያለ ስለሆነ ፈጣሪ ጥሎ አይጠላትም። አንድ ቀን ብትናደድም፣ ግን ደግሞ ሌላ ቀን በብዙ ተክቶ ያስደስታታል። አሁን ሀኒቾ እንግዲህ የተቀመረባትን ቀመር በስተጀርባ የእርግብ እጅ እንዳለበት ትንሽ ተጠራጥራ ነበር። እናም እዚህ ህክምና ላይ እጅሽ ያለበት ይመስለኛል የሆነ ሁሉ አለቻት እርግብን። እርግብም በእርግጥ የሌባይነ ደረቅ መልሶ ልብ ያድርግ እርግብ ሀናን እየው ቀሳይ ነበረ አንቺ ሌባ መድኃኒት እየሸጥሽ እናቴን ገንዘብ ልትዘርፊ ነው በማለትም ከዶክተሩ ፊትለፊትና ከእናቷ ወይዘሮ ባዩሽ ወይዘሮ ሜላት ጋር ሆና ለጊዜው የውሸት እናቷ ወይዘሮ ሜላትን እያማማቀች ነበረ። አሁን ግን ጉዷ ሲወጣ መሬት ተሰንጥቃ ብትውጣት ደስተኛ ነበረች። ግን ፈጣሪ ያለው ሆኖ ሀኒቾ በንጹህ ልቧ እንደሆነ መጓዟን ቀጥላለች። እናም ጆሮ አንቺ ታሸንፊያቸዋለች፣ ተስፋ መቁረጥ የለብሽም፣ የአንቺ መኖር ለአባትሽ ያስፈልጋቸዋል። እናም የተከፈለው መስዋዕትነት ተከፍሎ አባትሽ ይድናሉ። ስለዚህ ከወይዘሮ ሜላት ቤት መቅረት የለብሽም፣ መሄድ አለብሽ፣ እውነቱን ፊትለፊት ተጋፍጠሽ ታሸንፊያለሽ ብሏት ነበረ ሀናም ተስፋ በቆረጠችበት አጋጣሚ የጆሮ ቃል እንዳበረታ ታድርጓታል። ሌላው እንግዲህ በጣም በሚገርም ሁኔታ ወይዘሮ ሜላት እናት ይች ልጅ ዋህናት አታሰቃያት እያሉ ከሀንቾ ጎን ሆነው ቁመው ነበረ። እንኳንም በሀሳቤና በተሰማይ ስሜት ጸንቼ እዚህ ደረስኩኝ። ፈጣሪ እንኳንም አጸናኸኝ ከልጄ ከወይዘሮ ሜላት ጋር ሁኜ አሀና ላይ መጥፎ ጠባሳ ቃል ተናግሬ በሆነ ዛሬ ቁሜ መሄድም አልችልም ነበረ ግን ስድስተኛው ስሜቴ ልጅሽ ሀና ናት እንጂ እርግብ አይደለችም እያለ ለመጠራጠር እንኳ ስሞክር ሀናን የራሴ ስሜት መልሶ ይቆጣኛል። ተይ ስጋሽ የልጅች ልጅ ሀና ናት የሚል ስሜት ይሰማኝ ነበረ። ለዛም ነው ታይ ታይ ሜላት አትቸኩይ ያልኩሽ። አሁን በገዛችሽ ውርደትሽን ተከናነብሽ። ታይ አትቸኩይ ብልሽ የጅብ ችኩል ቀንድ ነክሳል የሚባለው ያንቺ ቢጤ ነው። በማለትም የወይዘሮ ሜላት እናት እንግዲህ ሜላት ላይ እየተናደዱ ይገኛሉ። እርግብ ደግሞ የማታፍር የሆነች ድርቅ ያለች ደረቅ ስለሆነች ምንድነው ያደረገችው አይገርምም። ከዛም አንቺ ድንብጭ ወይም ደግሞ ከዛች ከድንብጭች ጋር ተኝ በማለትም በጣም በወይዘሮ ሜላት ስለተናደዱ ተናግረዋት ነበር። እርግብ ከተበላሸ አይቀር የለፋሁበት መና መቅረቱ ስላልቀረ ግንባሯን ብዬ መሄድ አለብኝ፣ ይህችን አሮጌት በማለት በእጅጉ ተናዳ ስለነበረ ግንባራቸውን ብላቸው ሄደች። እንግዲህ ይፋ የወጣው የእርግብና የወይዘሮ ባዩሽ በጣም አሳፋሪ ወንጀል አሁን ለሀኒቹ አሸናፊነት ይበልጥ ረድቷታል። ስለዚህ እውነተኛ ልብ የያዘ ሰውና እውነትን ይዞ መጓዝ የሚፈልግ ሰው መቼም ቢሆን ተሰብሮና ወድቆ አይወድቅም። አሁኒቹ እንግዲህ ዛሬ ይሄ በመደረጉ በጣም ቢያናደዳትም በስተጀርባዋ እየሄዱ አባቷ እንዳይታከምና ከእናቷ ከሜላት ጋር እንዳጣሏት ስትረዳ በእጅ እጅጉ ስሜታዊ ሆነች። ያለ ወትሯ መለስ ብላ ግን ደግሞ እንኳንም እውነትን ይዤ ተከራከርኩኝ። እናም እውነትን ባሊዝ ኖሮ እንደነሱ ተሰባብሬ እቀር ነበር። ለካ እውነትን የያዘ ሰው ሁልጊዜም ቀና ሲል እንጂ አንገት ሲደፋ አይታይም። አባቴ ኖላዊ እንደህ አድርገ ስላሳደግከኝና ጠንካራ እንዲሁም ደግሞ ለምንም የማልመለስ በተስፋ የምሞላ በጨለማ ውስጥ ብርሃን እንድታየኝ አድርገ ስላሳደግከኝ አመሰግንሃለሁ። እኔ ያንተ ልጅ ነኝ በማለትም አባቷን በተኛችበትም በተነሳችበትም በተቀመጠችበትም እያመሰገነቻቸው ትገኛለች። አቶ ኖላይም የልጃቸውን ከርሰው ጋ። ሐኪም ቤት ተገቡ በኋላ የደረሰባትን እያንዳንዱ ነገር ሲሰሙ በልጃቸው በሀና እጅግ ተደመሙና ኩራት ተሰማቸው። እንግዲህ ወይዘሮ ባዩሽና እርግብ ጉዳቸውን የጉድ ካባ ተከናንበው እስር ቤት ገብገ